አሰብ የኢትዮጵያ እንደሆነች የሚጠቁም ታሪካዊ ሰነድ ተገኘ። ሰላም ጤና ይስጥልን ውድ የአዲስ አገልግል ቤተሰቦች እንደያላችሁበት የእሳት አቆጣጠር እንደምን አላችሁ? ፕሮፌሰር ፍቅሬ ቶሎሳ አሰብ የኢትዮጵያ እንደሆነ ያቀረቡትን ታሪካዊ ሰነድ ዛሬ እንመለከታለን። በተጨማሪም ቀይ ባህር በጦርነት ከሆነ ማንን ይጎዳል የሚለውንም እንነግራችኋለን። አብራችሁን ቆይ አሰብ፣ አሰብ ከመባሉ በፊት የታሪክ መዛግብት እንደሚያስረዱን ስሙ ተርሴስ ነበር። ከአራት ሺህ ዓመታት በፊት ተርሴስ ብላ የሰየመችውም ተርሴስ የተባለች የጻድቁ የኢዮብ አማሽ። ለአራት ሺህ ዓመታት ተርሴስ የተባለው ስም በመካከለኛው ምስራቅ ሲያስተጋባ የኖረ ነው። የኋላ ኋላ አሰብ የተባለው ስም ከባህር ጨውነት ጋር ተያይዞ የመጣ ቃል ነው። ተርሴስ የሚለው መጠሪያ ግን ለምስክርነት በብሉይ ኪዳን ውስጥ በብዙ ቦታ ተጠቅሷል። እሱም ከአፋሮች ነጋዴነት ጋራ የተያያዘ ነው። አሁን በመጽሐፍ ቅዱስ የተርሴስ ነጋዴዎች ይላቸዋል። የዚህም ምክንያቱ አፋሮች የሚያስደንቁ መርከቦችን ሰርተው ብርቅዬና ውድ የሆኑ ማዕድናትንና የእርሻ ውጤቶችን እንዲሁም ለማዳ እንስሳትን እየጫኑ በድሮ ዓለም ይነግዱ ስለነበር ነው። ፕሮፌሰር ፍቅሬ ቶሎሳ ሲቀጥሉ ንጉሥ ሰለሞን የዛሬ 3 ሺህ ዓመት ቤተ መቅደሱን ሲገነባ የግብአት ዕቃዎቹን የአፋርን ሉል ወርቅ፣ እንዲሁም ዕጣንና ከርቤ ሰንደልና የመሳሰሉትን አፋሮች በተርሴስ ወደብ በኩል በመርከባቸው ጭነው ይልኩለት ነበር። እሱም የራሱን መርከቦች እዛው አሳንጾ በዛው አካባቢ ከነበረ ጥዮንጋብር ከተባለ ወደብ በተጨማሪ የሚያስፈልጉትን ግብአቶች ያጓጉዝ ነበር። በስፔን አካባቢ ያለው ርሴስ የአሰቡን ለማስታወስ ኢትዮጵያውያን በስፔንና ፖርቹጋል የሰየሙት ነው። እንዴት ቢባል የዛሬ 2030 ዓመት መጋሌ የተባለው የጅማና የደርዴና ንጉሥ በአፋር መርከብ ተሳፍሮ የአማራን ጦረኛ ይዞ የኦሮሞ ካህናትን ጭኖ ስፔንና ፖርቹጋልን ለአጭር ጊዜ ቅኝ ገዝቶ የአሰብን ተርሴስ ለማስታወስ የስፔኑን ወደብ ተርሴስ ስላለው። ሌላኛው የታሪክ ጸሐፊ ተክለ ጻድቅ መኩሪያ እንደጻፉት እስከ 19ኛው ክፍለ ዘመን ድረስ አሰብ ሙሉ በሙሉ በኢትዮጵያ ቁጥጥር ሳለች ሱልጣን ኢብራሂም የተባለ የአፋር ባላባት ለአንድ የጣሊያን የንግድ መርከብ ኩባንያ ጊዜያዊ ማረፊያ የሆነው ዘንድ የአሰብ ወደብን እንዲጠቀምበት በገንዘብ ተቀብሎ ፈቅዶላቸው ነው። ረንደውም ሸጠውለት ነው የሚሉም የታሪክ ሰዎች አሉ። የኋላ ኋላ ግን ቀስ በቀስ ይህ ኩባንያ መሬቱን እንደ ራሱ ንብረት ቆጥሮ ለጣሊያን መንግሥት ሁሉንም የወደብ ግዛት ሸጣለ። የጣሊያን መንግሥትም ይህን ሰበብ አድርጎ ወታደሮች ወደዛ እያላከ ኢትዮጵያን በቅኝ ለመግዛት ወደ ውስጧ መዝለቅ ጀመር። በላይ በምጽዋ በኩልም ለመግባት ሲሞክር የአጼ ዮሐንስ የጦር አበጋዝ ጀግናው ራስ አሉላ አባነጋ እንደምንም በርትተው በዶጋሊና ሌሎች ቦታዎች ድባቅ ቢመ የሚመቱትም ኤርትራን በመጨረሻ ይዞ አስመራን ለመቆጣጠር በቃ በሀያኛው ክፍለ ዘመን ፋሽስት ጣሊያን ኢትዮጵያን ወሮ ተሸንፎ ሲወጣ በአንድነት ፓርቲ አባሎች አነሳሽነት በርከት ያሉ የኤርትራ ሰዎች በፍላጎታቸው መርጠው ከኢትዮጵያ ጋር በፌዴሬሽን ተቀላቀሉ። በዚህ ምክንያት ምጽዋና አሰብም ለኢትዮጵያ ተመለሱ። የኢሳያስ አባት አቶ አፈወርቂም ከኤርትራ ከኢትዮጵያ ጋር እንድትዋሃድ ታገሉት ሰዎች አንዱ ነበሩ። ምንም እንኳን ልጃቸው ወደ ሻዕቢያነት ተለውጦ የኢትዮጵያ መንግስት ዋግቶ የኋላ ኋላ ኤርትራን ከኢትዮጵያ ቢያስገነጥል ቀደም ሲል አጼ ኃይለሥላሴ ለአንድነቱ ጉዳይ በጣም ተግተውበት ስለነበረ በወቅቱ እንደዚህ ተብሎ ተዘፍኖላቸው ነው። አባ ጠቅል ሳለ ማንን እፈራለሁ፣ በኤርትራ ባህር ገብቼ ዋኛለሁ። አባ ጠቅል ኃይሌ፣ የኢትዮጵያ ምሰሶ፣ የተዘጋውን በር ከፈተው መልሶ ፕሮፌሰር ፍቅሬ ሲቀጥሉ ጣሊያን ከኢትዮጵያ እስከተባረረበት ወቅት የአሰብ ወደብን ቢይዝም የኢትዮጵያ አፋሮች፣ ኩናማና ብሌኖች ጣሊያንን ከመጤፍ ሳይቆጥሩት አሰብ የነሱና የኢትዮጵያ እንደሆነች ያስቡ ነበር። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅትም ኢትዮጵያ አሰብንና ምጽዋን በእኩል ታስተዳድር ነበር። ምጽዋን አዳብራ በውብ የባህር ኃይል መርከቦች ሞልታ፣ አሰብን ደግሞ የንግድ መርከቦች አስፍራበት ነው። ምጽዋ ላይ የነበሩትን የጦር መርከቦች እዋትና ሻቢያ ተመሳጥረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ መጣላቸው አይዘነግ። በ 1950 ዓ ም ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ ከቶም ከእውነተኛው ወደብ የሚቆጠር አልነበር። ከተማውም በቂ የመጠጧና የመብራት አገልግሎቶች አልነበሩት። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ ኃይለ ሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙ። የወደቡም ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት በወድማማ ተጫዋቾቹ በገርማሜና በመንግስቱ ነዋይ መፈንቅለ መንግስት የተረሸነው አርበኛ ራስ አበበ የመሀንዲሶቹን እቅድ አጸደቁ። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን፣ የበላይ መሀንዲሶቹም ዩጎዝላቪያኖች ነበሩ። ከኢትዮጵያ በኩል ደግሞ ኢንጂነር በቃል ለወደቡ ግንባታ የተመደበው ገንዘብ ደግሞ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ እጅግ በጣም በርካታ ነው። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶቹን ለተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ የባህር ትራንዚትና የጉምሩክ ቢሮዎች ተከፍተውለትም ሥራውን በስነሥርዓት መስራት ጀመረ የከተማውም ህዝብ በቂ መብራት እነዋገኝ የኤርትራን ከኢትዮጵያ መገንጠል ኢሳያስ አፈወርቂና መለስ ዜናዊ ለኢትዮጵያ ህዝብ ሳያማክሩ የሰፊውን የኤርትራውያንንም እውነተኛ ምኞትና ፍላጎት ሳይጠይቁ በግድና በማስፈራራት ከባርነትና ከነጻነት የቱ ይሻላችኋል ብለው መገንጠልን አስመረጧቸው እዚህ ላይ መረሳት የሌለበት ይላሉ ፕሮፌሰር ፍቅሬ ሐተታቸውን ሲቀጥል ኤርትራ ከኢትዮጵያ እንድትገነጠል ከኢሳያስ አፈወርቅ ይልቅ የመለስ ዜናዊ ጥድፊያ አለበት። የተባበሩት መንግስታት ማህበር ኤርትራ ከኢትዮጵያ ቶሎ ትገንጠልልኝ ብለው ደብዳቤ ሲጽፍ አገሩን ቶሎ ለማስገንጠል የሚጽፍ መሪ ብለው የዓለም ፖለቲከኞች ተደመውበት እንደነበር የቅርብ ጊዜ ትዝታችን ነው። ይኸውም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በምርጫ 97 ህወሓት በተቃዋሚ ፓርቲዎችና በነቅንጅት በተሸነፈበት ወቅት ለምን ላለመሸነፍ እንደፈለገም ተጠይቆ ነበር። መልሱም የጀመርነውን ስራ ሳንጨረስ እንዴት ጥለን እንሄዳለን የሚል ነበር። ይህም ኤርትራን በሚገባ ሳላስገነጠል እንዴት ስልጣን እለቃለሁ ማለቱ ነበር። ኢሳያስ ግን ለመገንጠል አልቸኮን። ምክንያቱም የኢትዮጵያ መንግስት መሪ እስከሚመስል ድረስ ኢትዮጵያ ውስጥ መንቀሳቀስ ተመችቶት ነበር። በመለስ ትእዛዝ ለኤርትራ ካሳ ይሰጣት ተብሎ ኤርትራ በቢሊዮን የሚቆጠር ብሮች አንድ ጊዜ ተችራ ነበር። ያለ ቀረጥ የችርቻ ሮቃዎች አስገብታ በርካሽ እየሸጠች የመርካቶ ነጋዴዎችን ከንግድም አስወጥታል። የፕሮፌሰር ፍቅሬና ተታ ስናጠቃልለው የኢትዮጵያን ቡና የኤርትራ ቡና ብላ ጆንያ ላይ ጽፋ ለዓለም ቡና ገበያ ለማቅረብም ደፍራ ነበር። አዲስ አበባ ይገኝ በነበረው ኤምባሲዋ ውስጥ ተቀናቃኟን ከማሰር ማልፋ እስከ መግደል እንደደረሰችም በይፋ ይነገር እንደነበር ጠቁመዋል። ውድ የአዲስ አገልግል ቤተሰቦች፣ አሁን ደግሞ የቀይ ባህር ፖለቲካ ከስነልቦናና ከቃላት ውጊያ ተሻግሮ ወደ ጦርነት የሚገባ ከሆነ በሁለቱ ሀገራት ላይ ሊደርስ የሚችለውን ቀውስ በወፍ በረር እንቃኘው። ለወራት በምስራቅ አፍሪካ እየተካሄዱ ያሉ የኢትዮጵያና የኤርትራ የስነ ልቦና ጦርነት የጂኦፖለቲካው እሳት ላይ ቤንዚን ያርከፈከፈ ጉዳይ ሆኗል። ኤርትራ በዲፕሎማሲ ቋንቋ ሲያናግሯት ጆሮ ዳባ ልበስ ብላ አካሄዷን ቀይራል። ዲፕሎማሲ በፖለቲካ መንገድ ሰላም የሚሰፍንበት ቁልፍ መሳሪያ እንደሆነ ይታመናል። የሰላም ትርጉሙ የጦርነት አለመኖር ብቻ አይደለም። ይልቁንም ሕዝቦች የጋራ ፍላጎትና ጥቅሞቻቸውን ለማስከበር በጋራ የሚቆምለት የዚህ ዓለም ጠንካራው መሳሪያ። ወደ ወቅታዊው የኤርትራ ፖለቲካ ካሄድ እንመለስ። የዘፈን ዳርዳርታው እስክስታ ነው እንዲሉ። ኢትዮጵያ የትውልድ ጥያቄ የሆነውን የቀይ ባህር ጉዳይ በክቡር ጠቅላይ ሚኒስትር ዶክተር አብይ በኩል እንደ ሀሳብ ብታነሳም ጉዳዩ እየጋመ የፖለቲካ ጡዘት፣ አለፍ ሲል ደግሞ የጦርነት ነጋሪት እያስጎ ወሰመ ይገኝ በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በኤርትራ መካከል ለዘመናት የተደረጉ ጦርነቶች ከእልቂት ውጪ ምን ጉዳይ ፈትተዋል? ጦርነቶቹ ከሞትና ከመራርቂም በስተቀር ምን መፍትሄ አምጥተዋል? ጦርነቶቹን ትተውልን ያለፉት በሰዎች መካከል ምሬትና የዘመናት ጥላቻ ብቻ። ከሶስት አስርተ ዓመታት በላይ በእንጥልጥል የቀረው የኢትዮጵያ የባህር በር ጥያቄ በተባበሩት መንግስታት ዳኝነት አሊያም ደግሞ በሁለትዮሽ ሰጥቶ የመቀበል መርህ ካልተፈታ ወደ ለየለ ጦርነት ማምራቱም የማይቀር። ጦርነቱ የሚጀመር ከሆነ በአሁኑ ሰዓት ከዘመናዊ ዓለም ተገላ የምትኖረው ኤርትራ ላይ የሚፈጥረው ቀውስ ጣን ያለ የሆነ የሚል ግምት ተበራክቷል። ግጭቱ በልቶ ማደር ቅንጦት የሚሆንበት ጊዜ ይፈጥራል የሚል ፍራቻንም አስፍኗል። በኢትዮጵያ ላይም ቢሆን ታዲያ ጦሱ ቀላል አይሆን። ጦርነቱ አሁን ካለንበት በብዙ ጥፍ የሚልቅ የኑሮ ውድነት፣ ከቦታ ቦታ የመንቀሳቀስና የሰላም እጦትን ያስከትላል። በሁለቱ አገራት ላይ ጦርነቱ በቁጥር ሆነ በዓይነት ለመግለጽ የሚከብድ ከባድ ጥፋትን ያደርሳል። በሚሊዮን ዜጋ እንደሚቀጠፍ፣ የብዙ መቶ ሺዎች አካል እንደሚጎድል በርካታ ፖለቲከኞች

እየሞገቱ ይገኛል። ውድ የአገልግላችን ቤተሰቦች እኛ ሁልጊዜ ማጥበቀን የምንሻው ሰላምን ብቻ ነው። አንድ ማህበረሰብ የታላቅነት ተምሳሌት ሆኖ ሊታይ የሚገባው በሰፈናቸው የሰላም ጊዜያት እንጂ ባሸነፋቸው ጦርነቶች፣ በገደላቸው ግዳዮች ብዛት እንዳልሆነም ልብ ሊባል ይገባ። የዓለም ስልጣኔዎች የስኬት ጫፍ የደረሱባቸው ዘመናትን ብንቆጠር ሰላም ማስፈን በቻሉባቸው ዓመታት እንደሆነ እናምናለን። የፕሮፌሰር ፍቅሬ ቶሎሳን አሰብና የኢትዮጵያን ባለቤትነት ትንታኔ ላይ ያደረግነው ዳሳና በባርበር አጀንዳ ጦርነት ቢከሰት የሚመጣውን ጦስ ዳሰስንበትን የዛሬ ቆይታችንን በዚሁ እናጠናቀቃለን። ሰላም ለምድራችን ይሁን።